ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ልዩ ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች በምሥራቅ ሸዋ አገረ ስብከት በ2017 ዓ.ም የተከናወኑትን የስራ ክንውኖች ሪፖርት ከዚህ እንደሚከተለው አቀርባለሁ። በምሥራቅ ሸዋ አገረ ስብከት አስራ ሁለት ወረዳዎች አራት መቶ ሀያ ሶስት አብያተ ክርስቲያናት የሚገኙ ሲሆን እነርሱም አስራ አምስት ገዳማት፣ አንድ መቶ አምስት አድባራት፣ ሶስት መቶ ሶስት የገጠር አብያተ ክርስቲያናት ናቸው። ሀገረ ስብከታችን በአርባ ሁለተኛው አጠቃላይ ሰበካ መንፈሳዊ ጉባኤ የተላለፉ ውሳኔዎችን ለመተግበር ባቀደው መሰረት በስሩ ባሉ ወረዳዎችና አጥቢያ አብያተ ክርስቲያናት አመርቂ ተግባራትን አከናውነዋል። የብጹሕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሐዋርያዊ ጉዞውን በተመለከተ ብጹሕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከብጹሕ አባታችን አቡነ ጎርጎሪዮስ የምሥራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ የሥራ አመራር ኮሌጅ የበላይ ኃላፊ በተደረገላቸው ጥሪ መሰረት ግንቦት 15 ቀን 2017 ዓመተ ምሕረት ለብዙ አመታት ስትታነጽ የነበረችውን የአዳማ ደብረገነት ቅድስት ኪዳነ ምሕረት ሕንጻ ቤተክርስቲያንን ለመመረቅ ከብጹዓን አበው ሊቃነ ጳጳሳት ጋራ አዳማ ከተማ ፈጣን መንገድ መውጫት ሲደርሱ የሀገረ ስብከቱ የስራ ኃላፊዎች፣ የአዳማ ከተማ አድባራትና ገዳማት አስተዳዳሪዎች፣ ካህናትና ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት አባላት፣ የመንግስት አካላት፣ አባ ገዳዎችና ሀደ ሲንቄዎች እንዲሁም የአዳማ ከተማ ነዋሪዎች ወጥተው የክብር አቀባበል አድርጎላቸዋል። ቅዱስነታቸው ጥንግ ድርብ በለበሱ ካህናት ታጅበው ወደ አዲሱ ህንፃ ቤተ ክርስቲያን ገብተው ስርዓተ ቡራኬውን ከፈጸሙ በኋላ በዓሉን ለማክበር ለተሰበሰቡት ምዕመናን እንኳን ደስ አላችሁ፣ ይህንን ታላቅ ህንፃ ሰርታችሁ በእኛ እንዲመረቅ በማድረጋችሁ ልጆቻችን፣ እግዚአብሔር ይባርካችሁ ካሉ በኋላ ብፁዕ አቡነ ጎርጎሪዎስ የምሥራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ባቀረቡት ማሳሰቢያ መሰረት ከዛሬ ጀምሮ ደብሩ ካቴድራል ተብሎ እንዲጠራ ተፈቅዶላቸዋል በማለት ለምእመናን አብስረው በቀጣይ በካቴድራሉ ሊሰሩ ለታቀዱ ዘርፈ ብዙ ልማት ስራዎች የመሰረት ድንጋይ አኑሮ የስራው መመሪያ በመስጠት አባታዊ ቡራኬና ቃለ ምዕዳን ሰጥተዋል። የብፁዕ አባታችን አቡነ ጎርጎሪዎስ ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በበጀት አመቱ በየወረዳው ቤተ ክህነት ስር በሚገኙት አድባራትና ገዳማት እየተገኙ በቅዱስ ሲኖዶስ ተወስኖ በስራ ላይ እንዲውሉ የተወሰኑ ውሳኔዎችና የተላለፉ መመሪያዎች በስራ እንዲተረጎሙ የቃለ አዋዲው መመሪያ ተግባራዊ እንዲደረግ በማድረግ ለሚመናኑ ቃለ ምዕዳን ሰጥተዋል። እንዲሁም በየቀኑ ከብፁዕነታቸው መመሪያ ለመቀበል ስራ ለመጠየቅ ከየአካባቢው ለሚመጡት አገልጋይ ካህናትና ባለጉዳዮች ባለመሰልቸት ባለመታከት እያስተናገዱ ለጥያቄያቸው መፍትሄ ሰጥተዋል። በቢሮአቸው በርካታ ስራዎችን አከናውነዋል። በ2017 ዓ ም አምስት አብያተ ክርስቲያናት ግንባታቸው ተጠናቀው በብጹነታቸው ተባርኮ ቅዳሴ ቤታቸው ተከብረዋል። በበጀት አመቱ ብጹነታቸው ለአንድ መቶ ስልሳ ሶስት ዲያቆናት የቅስና ማድረግ ለ አንድ ሺ ሶስት መቶ ስልሳ ስድስት የአብነት ተማሪዎች የድቁና ማዕረግ በድምሩ ለ አንድ ሺ አምስት መቶ ሀያ ዘጠኝ አገልጋዮች ስልጣነ ክነት ሰጥተዋል። በሁለት ሺ አስራ ስምንት ዓመተ ምሕረት ለሚሰሩ ሀያ አምስት የልማት ስራዎች በየአጥቢያ አብያተ ክርስቲያናት ተገኝተው የመሠረት ድንጋይ አስቀምጠዋል። ብፁዕነታቸው በተለያየ ምክንያት የተዘጉ አብያተ ክርስቲያናት ተከፍተው አገልግሎት እንዲሰጡ ጉዳዩ ከሚመለከታቸው አካላት ጋራ በመነጋገር ከ18 በላይ አብያተ ክርስቲያናት ተከብተው ተከፍተው በአካባቢ ቋንቋ የሚያገለግሉ የሚያስተምሩ አገልጋይ ካህናት ተመድቦላቸዋል። ለምሳሌ ያህል ቀደም ሲል በጸጥታ ምክንያት ተዘግቶ የነበረው የሶደር የፈለገ ሰላም መድኃኔ ዓለም ገዳም አሁን ላይ በአካባቢው አንጻራዊ ሰላም በመስፈኑ በብፁዕነታቸው ከአካባቢው ማህበረሰብ ከተወጣጡ አባ ገዳዎች ሀረ ስንቄዎችና የሀገር ሽማግሌዎች ጋር ምክክር በማድረግ ገዳሙ ተከፍቶ አገልግሎት እንዲሰጥ ከማድረጋቸውን ባሻገር በገዳሙ በአካል ተገኝቶ ምእመናንን አጽናንተዋል። የአብነት ትምህርት ቤትንና ዘመናዊ ትምህርት ቤትን ማጠናከርም በተመለከተ የአብነት ትምህርት ቤት ለቀጣይ ቤተ ክርስቲያን አገልግሎት ዋነኛው ቁልፍ በመሆኑ በየአድባራቱና በየገዳማቱ የሚገኙ የአብነት ትምህርት ቤት የአብነት ትምህርት ቤቶቻችን መንፈሳዊ ትምህርት የ የአብነት መምራን ወንበር ዘርግተው እንዲያስተምሩ በአገረ ስብከቱ ትምህርት ክፍል በኩል በትምህርት ቤት ትምህርት ክፍል በኩል ብርቱ ቁጥጥርና ክትትል ተደርጓል። በበጀት ዓመቱ ትምህርታቸውን አጠናቀው ለተመረቁት ተማሪዎች አገረ ስብከቱ ከሌሎች ቅድሚያ በመስጠት የስራ ምደባ አድርጎላቸዋል። እንዲሁም ዓለማችን ዛሬ የደረሰችበት የቴክኖሎጂ ርቀት በዘመናዊ ትምህርት በመሆኑ ከሀገረ ስብከቱ ጀምሮ እስከ አጥቢያ ቤተክርስቲያን ድረስ ያሉት ዘመናዊ ትምህርት ቤቶች እንዲጠናከሩና እንዲስፋፉ ከፍተኛ ጥረት ተደርጓል። አገልግሎት ላይ ካሉት ዘመናዊ ትምህርት ቤቶች በተጨማሪ በዘንድሮ ዓመት የምግራ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ካቴድራል አጸደ ህጻናት ትምህርት ቤት ከብቶ በማስተማር ላይ ይገኛል። ስብከተ ወንጌል ማስፋፋትን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ወንጌልን አስተምሩ ብሎ ባዘዘው መሰረት በሀገረ ስብከታችን በበጀት ዓመቱ በየዕለቱ ከሚከናወኑት የሰርክ ጉባኤያት በተጨማሪ ሳምንታዊ፣ ወራዊና አመታዊ ክብረ በዓላትን ምክንያት አድርገው ለሚሰበሰቡት ምእመናን ከምሰጠው ትምህርት ትምህርተ ወንጌል ባሻገር በኖረ ጵጵስና ርዕሰ ከተማ በየወረዳው ቤተ ክህነት ባሉ የመስቀል አደባባይ ባሉት ጊዜ በሁለት ጊዜ በአጠቃላይ 4946 የ የስብከተ ወንጌል ጉባኤያት ተካሂደዋል። በተካሄደውም ጉባኤ ከተለያዩ ቤተ እምነቶች 1063 ሰዎች ወደ እናት ቤተ ክርስቲያን ተመልሰዋል። ለጠቅላይ ቤተ ክህነት ሁሉንም ዘርዝረን አቅርበናል። አሁን ሰዓቱ ስላለቀብኝ ወደ መጨረሻው ላይ ወደ ፐርሰንቱ ይሄዳለሁ። በ2017 ዓ.ም በሰው ሰራሽና በተፈጥሮ አደጋ ያጋጠሙን ችግሮችን በመቋቋም ዘርፈ ብዙ የልማት ስራዎች የተሰሩ ሲሆን በበጀት አመቱ ወደ መንበር ፓትራሪክ ጽህፈት ቤት የላግነው 35 ፐርሰንት ከዚህ እንደሚከተለው እናቀርባለን። በ2016 ዓመተ ምሕረት በበጀት ዓመቱ ገቢ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የላግነው 35 26 ሚሊዮን 293990 ከ77 ሲሆን በ2017 ዓ ም ለጠቅላይ ቤተ ክህነት የላግነው ብር 35 35 ሚሊዮን 438,298 ከ71 ነው። በ2016 ጋር የዘመኑ ፐርሰንት ሲነጻጸር የብር 9 ሚሊዮን 144,307 ከ94 ብልጫ አሳይቷል። ይህንን ፐርሰንት ለመንበረ ፓትርያርክ ገቢ ያደረግንበትን የባንክ ስልፕ ብፁዕ አባታችን አቡነ ጎርጎሪዎስ የምሥራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ለክቡ ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።